ድምፃዊ ማዲንጎ አፈወርቅ በድንገተኛ ሕመም ምክንያት በሞት ከተለየ ያሳለፍነው መስከረም 17 3 ዓመት ሆኖታል። ማዲንጎ በሕይወት እያለ ለቀጣይ አልበሙ እንዲሆኑት 18 ያህል የሙዚቃ ሥራዎችን እያዘጋጀ እንደነበረና አብዛኛዎቹን ሙዚቃዎች የድምፅ ቀረጻ ጨርሶ የቅንብሩ ሂደት ይጠበቅ እንደነበረ በኅልፈቱ ሰሞን ተነግሮ ነበር። ከማዲንጎ መለየት በኋላ የተለያዩ ባለሙያዎች ጋር ይሰሩ የነበሩ የድምፃዊ አዳዲስ ሙዚቃዎች ተሰባስበው ለአድማጭ ይቀርባሉ ቢባልም እስካሁን ይህ ሳይሆን ቀርቷል። በቀጣይነት ለሶስት ጊዜያት የአልበሙ መውጫው ቀናት ቢቆረጡም የታቀደው አልተሳካም። ለአልበሙ ይህን ያህል ጊዜ መዘግየት ዋናው ምክንያት በስራው ላይ እየተሳተፉ ባሉ ሁለት ባለሙያዎች መካከል የተፈጠረ አለመግባባት እንደሆነ ከቅርብ ምንጮች ሰምተናል። ባለሙያዎቹ ደግሞ ዘላለም መኩሪያና ፋንታ ወጨፎ ናቸው። ዘላለም መኩሪያ አንጋፋ የዜማ ደራሲና ፕሮዲውሰር ሲሆን በማዲንጎ የቀድሞ ስራዎች ላይ የተሳተፈ ዝነኛ ሙዚቀኛ ነው። አሁን ሊወጣ ከታሰበው የድምፃዊ ስራ ላይ ከማዲንጎ ህጋዊ ወራሾች ስራውን እንዲከታተልና ከዳር እንዲያደርስ ህጋዊ ውክልና የተሰጠውን ባለሙያ ነው። ፋንታው ጮፎ በበኩሉ እንደ ዘላለም ሁሉ በማዲንጎ የከዚህ ቀደሞቹ ስራዎች ላይ የተሳተፈና እየተዘጋጀ ካለው አልበም ውስጥ ስድስት ሙዚቃዎችን የደረሰ ስመ ጥር የዜማና የግጥም ደራሲ እንዲሁም ፕሮዲውሰር ነው። አልበሙ ለምን ይህን ያህል ጊዜ ቆየ? የሚለውን ለማወቅ ሁለቱንም ባለሙያዎች አነጋግረናል። እንደ ዘላለም አገላለጽ የአልበሙ መዘግየት ምክንያት የባለሙያዎቹ በሀገር ቤት እንደ ልብ አለመገኘትና እነርሱን ጥበቃ የሚወስደው ጊዜ ነው። ምንድነው? ያው ስራው ነበረ ብዙ ስራ ብዙ ማስተር ለማረግ እንኳን ሰዎቹ እዚህ አይገኙም። ገባ አሜሪካ ምናምን ሶስት ወር አራት ወር ቆይተው ነው የሚመጡት። አሁን ስራው አይደለም፣ ስራውን ከጨረስን ቆየን። እኛ ግን ማስተር ለማድረግ በጣም ብዙ ፈጀብን። ማለት ሰዎቹን ጥበቃ ነው፣ ያው የሰው ጥበቃ ነው እና ኒዌስ አሁን ሁሉን ነገር ጨርሰናል፣ አጠናቀናል። ደግሞ አሁን ኦንላይን ላይ ነው የሚለቀቀው፣ እንደ ድሮ ሲዲ ወይ ደግሞ ካሴት ምናምን አይደለም። እነዛ ኦንላይን ላይ ደግሞ ለመልቀቅ ደግሞ ኦንላይን ላይ የራሱ ደግሞ አካሄድ አለው እሱን አካሄድ እየሄድን ነው አሁን ያለ ነው። ባለፈው ለፋሲካም ተብሎ ለፋሲካም ብላችሁ አልደረሰም አልደረሰም። እሱ እሱ ገና ማስተሩ አላለቀም ነበር። አሁን ነው ማስተር የጨረስ ነው። እና አሁን ማስተሩን ጨረስን። ደግሞ አሁን የገበያው ጉዳይ ደግሞ በምን ለህዝብ እናደርስ ነው እሱ፣ ደግሞ ሌላ የቤት ስራ ሆኖብን ነበር። ኦልሬዲ አሁን እሱን እንግዲህ ሊንግ ላይ ነን ያለ ነው። አሁን ፋንታው ጨፎ በበኩሉ የአልበው መዘግየት ቀዳሚው ምክንያት የማዲንጎ ቤተሰቦች በሐውልቱ ስራው ላይ በመጠመዳቸው እንደነበር እና በኋላ ግን ባልታወቀ ምክንያት ስራው በመቋረጡ ነው ባይ ነው። ህይወቱ ባለፈ በአምስተኛ ቀኑ ነው ኮሚቴ ተቋቁሞ አንድ አመት ሙሉ እሚሰራ ኮሚቴ ምናምን ብቻ ያለውን ማውቀውን ኮሚቴ አቋቁመው ስራው እንዲጀመር ተባለ። በኋላ ብዙም ኮንሴንትሬሽናቸው ከሐውልቱ ላይ ሆነና አንዱ አመት አለፈ። እሺ ከዛ በኋላ እኔ ደግሞ ዜማዬ ከሱ ጋር እንኳን ኦልሞስት ከአምስት ስድስት አመት አብረን ሰርተነዋል። ይሄንን ነገር ብዙ ዜማ ድርሰት የደረስኩ እኔ ነኝ እና በልባ በታጀበ ነገር እባካችሁ የእሱ ሐውልቱ እንደውም ሙዚቃው ነው ሙዚቃው ነው የለፋበት የደከመበት ነው። ይህን በጋራ ለባለቤቱም ነገርኩ። ባለቤቱም ማመነችበት። ፋይናንሻሊ በእውነት ከተባለ ይሄ ነው የማይባል የፋይናንስ ፋይናንስ በጀት አድርገን ከሚጠበቀው በላይ ከሚጠበቀው በላይ ሪኳይርመንት፣ በኋላ ኮሚቴ ራሷ አቋቋመች፣ ዘላለም መኩሪያ ይህንን ስራ አጠናቆ እንድሄድ፣ እኔም በባለቤትነት ስራው በአብዛኛው የኔ ስለሆነ አብሬ እንድከታተል ኢንፎርማል ውክልና ምናምን እሱ ኦፊሻል ውክልና ተሰቶት። እንዲሰራ ተደረገ። ከዛ እኔና ዘላለም ባለን የረዥም ጊዜ ጓደኝነት አብረን መዞር ጀመር። ስቱዲዮ በሳምንት ነው ሁሉንም የእሱ የሰራቸውን ስራዎች ሄደን ኢንቨስቲጌት አደረግ። ከዛ በኋላ ስራው ተጀመረ። በመሀል አዶነ ዘሪዝን ኦልሞስት የአንዱን አመት ያህል በተለያየ ነገር ገንዘቡ አልተቋረጠም። የሴትዮዋ ለተለያዩ ነገሮች ለተለያዩ ፐርሰናልም ምንም ምንም የሆነ ነገር ገንዘብ ስትሰጥ ቆየች። ከዛ በኋላ ይህ ጉዳዩ በኦፕሬሽናል ፖስት ምክንያት አልሆነም። እሷ እንደውም ከስራ ማስኬጃውን ምኑን ምኑን ገንዘብ ሰጥታል። በመሀል ለጉዳዩ ቅርበት ያላቸው ምንጮች የማዲንጎ አልበም መዘግየቱ ዋናው ምክንያት በዘላለም መኩሪያና በፋንታ ወጨፎ መካከል የተፈጠረው አለመግባባት ነው ሲሉ ይጠቅሳሉ። ዘላለም አለመግባባቱ እንደተፈጠረ ቢገልጽም ለአልበሙ መዘግየት ምክንያት እንዳልሆነ ግን ይናገራል። ውሸት ነው። ምን ያገናኘዋል? እኔ ማውጣት አለማውጣት መብት የለኝም። መብቱ የቤተሰቡ ነው፣ የልጅቷ ነው። እኛ ጋር እኮ ምንም እሱና እኔ የተጋጨ ነው በስራ ነው። ይህ ስራ አይሆንም አልኩት፣ ይሆናል። ኖ አይሆንም አልኩት። በቃ እሱ ስራ ልንሰራውም እንችላለን ላንስራውም እንችላለን። ያው አሁን እነሱ ሲወስኑ ማለት ነው እንጂ በእኛ ግጭት ምናም፣ እሱ እኛ ግጭት እዚህ ውስጥ የሚገባም አይደለም። ስለ ጉዳዩ የጠየቅነው የዜማና ግጥም ደራሲ ፋንታው ጨፎ በበኩሉ አለመግባባቱ ለመዘግየቱ ምክንያት እንደሆነ ይገልጻል። ከሱ ጋር ያጣለን አንድና አንድ ነገር ዊዝ ኖ ሪዝን አዘግይቶታል ስራውን። እሱ ደግሞ ከዚያ በኋላ የኔ ከቴክኒካል ፖይንት ቪው አዘግይቶታል የሚል ቅሬታ አለኝ። ከሱ ጋር ሌላ ቅሬታ የለኝም። ሌላ በሌላ ነገር የተጋጨነው ነገር የለም። ስራው ግን አገር መስክር፣ ማንም ቴክኒካል ሰው ይመስክር፣ በመጀመሪያ ደረጃ ይህንን ያህል ጊዜ ሊፈጅ አይችልም። እንደ ምንጮቻችን ገለጻ የሁለቱም ባለሙያዎች አለመግባባት የተነሳው ከማዲንጎ ቀጥ ያለ አልበም ውስጥ ስለ ወላጅ እናት በተሰራውና በፋንታ በተደረሰው ሙዚቃ መነሻነት ነው። ፋንታ የዘፈኑ የስልክ ድምፅ ማሳመሪያ ወይም ሲያርቢቲ መብት ሊሰጠኝ ይገባል የሚል ጥያቄ ማንሳቱ ለልዩነታቸው በር ከፍቷል ይላሉ ምንጮች። ለዚህ ሐሳብ ዘላለምላሹን ሲሰጥ፣ ምክንያቱን አይቀበለውም። እንደ ሐሳብ እነዚህ ሁሉ ነገሮች ይነሳሉ፣ ግን መሰረታዊ ነገር አልበሙን ለመሥራት አንድ ዘፈን ገባ ወጣ ብዙም ለውጥ አያመጣም ሲል ያክላል። ጸሀይ አይደለም እንደሱ በአይነት ሐሳቦች እንደ ሐሳብ እነዚህ ሁሉ ሁሉ ነገሮች ይነሳሉ። እንደ ሐሳብ ግን መሰረታዊው ነገር አሁን አልበሙን ለመስራት ላለመስራት፣ አልበሙ ምን አንድ ዘፈን ገባ ወጣ እኮ እንትን ላይ ማተር አያደርግም። እሱ አይደለም እሱ አይደለም ለእኛ እንትን የሚያደርገን ዋናው ትልቁ ነገር ምንድን ነው? ማርኬት መሄድ አለብን ዲጂታል፣ እሱ ላይ ነን ያለ ነው አሁን። ከዛ በተረፈ ዘፈን ገባ አልወጣ እዛንትን ውስጥ ማተር የሚያደርገው ነገር የለም። ፋንታው ጨፎ በበኩሉ የቀረበው የሲአርቢቲ ጥያቄ ትክክለኛ እንደሆነ ይገልጻል። ከኢትዮ ቴሌኮም ጋር በትብብር ለመስራት ንግድ ፈቃድ አውጥቻለሁ፣ ማዲንጎ ስለ እናት ያዜመውን ስራ የስልክ ድምፅ ማሳመሪያ መብት እንዲሰጠኝ ጥያቄ አቅርቤያለሁ በማለት አብራርቷል። የሚክሲንግ ማስተሪንግ የሳምንት ስራ ነው። ማክሲመም ከቀን በላይ እንደማይፈጅ ነው የማውቀው። ምን ምን ምንም ምንም እንትን የለውም እና ሌላ ሬንትን ከለለው ዋላ እንዲሲ በቃ ሲያርቢትም ይቅርብ የወንድሜ ስራ ይውጣ፣ እኔ ልጎዳ፣ ችግር የለውም እነሱ ይጠቀሙ ብዬ ግን ኦረዲ ቃል የተገባለኝ የመጨረሻ የዘፈኔን ክፍያ ግን ይክፈሉና ይውሰዱ። ምን ያህል ዘፈኖች አልበሙ ላይ ታካትታላችሁ፣ መቼስ ለአድማጭ ይደርሳል ለሚለው ጥያቄያችን ዘላለም መኩሪያ እንዲህ ይላል። ምን ያህል ዘፈኖች ወሰናችሁ? ስምንት ዘፈን ነው። ገና ነው ገና ነው ገና ነው። አልታወቀም። ብዙ ወደ አስራ ስድስት ዘፈን አለው። ከዛ ውስጥ ስምቱን እንለቃለን። አላወቅም። አይ እሱን ጨርሰን ወደ ዲጂታል ገባን እያልከኝ እኮ ነው። የዘፈን መረጣውን ማር አይደለም። ዘፈን መረጣው አለ። ዘፈን መረጣው ሳይሆን ገበያውን። ስንት ዘፈን ጫን አይደለም እኮ። አሁን የምንጭንበት መንገድ ነው፣ የምንጭንበት ምን አይነት መንገድ ላይ እንጫን ነው እንጂ ስንት ዘፈን ምናምን አይደለም። ዘፈኑን በኋላ ነው። አይ ያው ዞሮ ዞሮ ወደ ዲጂታሉ ስትሄድ ካሉት ዘፈኖች ውስጥ ምን ያህሉ ለህዝብ መድረስ አለባቸው የሚለው ተወስነዋል አልተወሰኑም ወይ ለማለት ፈልግ። አልተወሰነም፣ እንደሱ አልተወሰነም። እሱ ላይ እሱ ውሳኔ ላይ አይደለንም ያለ ነው። ዋና ዲጂታል ማርኬቱን በምን መንገድ እንቀላቀል ነው እሱ ላይ ነን ያለ ነው። ስለዚህ ዞሮ ዞሮ በዲጂታል ማርኬቱ አልበሙ ይወጣል። መቼ ይወጣል ብለን እንያዝ? አይ እሱን ምንም እንዲህ ነው ብሎ አሁን ለመናገር ትንሽ ውክልና የወሰድከው እና እየሰራ ያለው አንተ ስለሆንክ ብዬ ነው። ልክ ነው። እኔ ሆነኝ እሱ ምንም ይሄን እንትን አለም። ግን አሁን እንደዚህ ለመናገር ትንሽ አንዳንድ አሁንም እነዚህ ነገሮች መስራት አለባቸው። ግ አሁን የዲጂታል ማርኬቱ ላይ የራሱ የራሱ አካሄድ አለው። ትንሽ አንዳንድ አካሄዶች አሉ። ለምሳሌ እንደ አንዷ እንኳን ዩቲቦቹ ትንሽ አፕግሬድ መሆን አለባቸው። የሚጫኑበት የሚቻሉበት ምናምን እንደዚህ አንዳንድ የቤት ስራዎች ስላሉት እነሱ ካለቁ በኋላ ነው። ስለዚህ መቼ እንደሚሆን አይታወቅም አይታወቅም። እሺ፣ ዘሌ በጣም አመሰግናለሁ። ኢትዮጲካል ሊንክ